ነው ተኝተሽ የምትነፋረቀኝ? ትንሽ ተነሺ እኮ ነው የምለው። ማን የሚመጣልሽ መስሎሽ ነው? ማን እንዲያድንሽ ማን እንዲያተርፍሽ ማን እንዲረዳሽ ማን አይዞሽ እንዲልሽ ነው ተኝተሽ የምታለቃቅሽው? ፈጣሪ ፈጣሪማ አይምሮ ሰጠሽ ተስፋ እንዳትቆጪ። ስለዚህ ፈጣሪሽ ሁል ጊዜ እዚህ ውስጥ ነው ያለው፣ ጭንቅላትሽ ውስጥ። ወይስ ሰዎች መጥተው እንዲያተርፉሽ እና የኔናት አይዞሽ እንዲሉሽ ነው ማንም መጥቶ አይረዳሽም ማንም አይረዳሽም ራስሽን የምትረጂው ራስሽነሽ ከተቀመጥሽበት ብድግ በይ ከተኛሽበት ተስፈንጥረሽ ተነሽ አንቺ የምን ተስፋ መቁረጥ ነው የምን እጅ መስጠት ብታዝኝም ባታዝኝም ሟች ነሽ ብትደሰችም ባትደሰችም ብታማረሪም ባታማሪም ብትኖሪም ባትኖሪም ሟች ነሽ ይህንን አለም ጥለሹ ነው የምትሄጂው የሚያልፍ አለም ጥለሽ ሁለም ጊዜያዊ ለሆነ ችግር፣ ሁሉም ነገር ከንቱ ለሆነ ጉዳይ ተኝተሽ የሚያነፋርቅሽ እና አይዞሽ የሚልሽን የምጠብቂበት ምክንያት አልገባኝም። ጥረሽ ምን እዚህ እንደው ተነሽ ብዬሻለሁ። ተስፋ መቁረጥ የሚባል ነገር የለም፣ በጭራሽ መቼም እና መቼም ለማንም እጅ እንዳሰጪ አሁኑኑ ከተኛሽበት ተነስተሽ ተንቀሳቀሽ ወደፊት ሲደክምሽ እረፊ፣ እንጂ በጭራሽ እንዳታቋርጪ፣ ተስፋ እንዳትቆርጪ። አበቃ የሚባለው ነፍስና ስጋሽ ሲለያይ ብቻ ነው። በህይወት እስካለሽ ድረስ የሚያበቃ ምንም ነገር የለም። ሁሉም ነገር እንደገና መጀመር እንደገና መነሳት ይችላል። ስለዚህ ሁሉም ነገር እንዳልነበረው ሆኖ አደል እንደገና ጀምሬ እንደገና